ኦሪት ዘሌዋውያን ምዕራፍ አራት። ላይክ በማድረግ ጀምሩት። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፤ ማንኛውም ሰው ሳያውቅ ኃጢአት ቢሠራ፣ እግዚአብሔርም፦ አትሥሩ ካላቸው ትእዛዛት አንዲቱን ቢተላለፍ፣ የተቀባውም ካህን በሕዝቡ ላይ በደል እንዲቈጠርባቸው ኃጢአት ቢሠራ፣ ስለ ሠራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መሥዋዕት ያቀርበዋል። ወይፈኑም ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል እጁንም በወይፈኑ ራስ ላይ ይጭነዋል፣ ወይፈኑም በእግዚአብሔር ፊት ያርደዋል። የተቀባውም ካህን ከወይፈኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን ሰባት ጊዜ ይረጨዋል። ካህኑ በመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለውን ጣፋጭ ዕጣን በሚታጠንበት መሠዊያ ቀንዶች ላይ ከደሙ ያደርጋል፤ የተረፈውንም የወይፈኑ ደም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈስሰዋል። ለኃጢአት መሥዋዕት ከሚታረደው ወይፈን ስብን ሁሉ ይወስዳል። ወደ ዕቃውንም የሚሸፍነውን ስብ በሆዱም ዕቃው ላይ ያለውን ስብ ሁሉ፣ ሁለቱንም ኩላሊቶቹን፣ በእርሱ ላይም በጎርኑ አጠገብም ያለውን ስብ በጉበቱ ላይም ያለውን መረብ ከኩላሊቶቹ ጋር ለደህንነት መሥዋዕት ከታረደው ወይፈን እንደተወሰደው ይወስደዋል። ካህኑም ለሚቃጠል መሥዋዕት በሚሆነው መሠዊያ ላይ ያቃጥለዋል። የወይፈኑን ቆርበት፣ ሥጋውንም ሁሉ፣ እራሱንም፣ እግሮቹንም፣ ወዲቃውንም ፈርሱንም ወይፈኑ ሁሉ ከሰፈሩ ወደ ውጭ አመድ ወደሚፈስበት ወደ ንጹሕ ስፍራ ይወስደዋል፣ በእንጨት ላይም በሳት ያቃጥለዋል። አመድ በሚፈስበት ስፍራ ሁሉ ይቃጠላል። የእስራኤል ማኅበር ሁሉ ቢስቱ ነገሩም ከጉባኤው ፊት ቢሸሸግ እግዚአብሔር፣ አትሥሩ ካላቸው ትእዛዛት አንዲቱን ቢተላለፉ እንዲህም ቢበድሉ የሠሩት ኃጢአት ሲታወቅ ጉባኤ ስለ ኃጢአት መሥዋዕት ወይፈንን ያቀርባሉ፣ ወደ መገናኛው ድንኳን ፊትም ያመጡታል። የጉባኤው ሽማግሌዎች እጃቸውን በወይፈኑ ራስ ላይ በእግዚአብሔር ፊት ይጭናሉ፣ ወይፈኑም በእግዚአብሔር ፊት ይታረዳል። የተቀባውም ካህን ከወይፈኑ ደም ወደ መገናኛው ድንኳን ያመጣል። ካህኑም ጣቱን በደም ውስጥ ነክሮ በእግዚአብሔር ፊት በመጋረጃው ፊት ለፊት ሰባት ጊዜ ይረጨዋል። በመገናኛውም ድንኳን ውስጥ በእግዚአብሔር ፊት ባለው በዕጣን መሠዊያው ቀንዶች ላይ ከደሙ ያደርጋል፤ ደሙንም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈስሰዋል። ስቡንም ሁሉ ከእርሱ ወስዶ መሠዊያው ላይ ያቃጥላል። እንዲህም በወይፈኑ ያደርጋል፤ ስለ ኃጢአት መሥዋዕት በታረደው ወይፈን እንዲደረግ እንዲሁ በዚህ ያደርጋል። ካህኑ ስለ እርሱ ያስተሰሪያል፤ እርሱም ይቅር ይባላሉ። ወይፈኑንም ከሰፈሩ ውጭ ወደ ውጭ ወስደዋል። የፊተኛውንም ወይፈን እንዳቃጠለው አቃጥለዋል። ይህ የማህበሩ የኃጢአት መሥዋዕት ነው። አንድ መኮንን ኃጢአትን ሲሰሩ ሳያውቅም እግዚአብሔር አምላኩ አትስራ ያለውን ትእዛዝ ቤት ሲተላለፍ እንዲህም ሲበድል የሠራው ኃጢአት ቢታወቅ ነውር የሌለበት ተባዓት ፍየል ለቁርባን ያቀርባል። በፍየሉም ራስ ላይ እጁን ይጭናል። የሚቃጠል መሥዋዕት በሚታረድበት ስፍራ በእግዚአብሔር ፊት ያርደዋል። እርሱ የኃጢአት መሥዋዕት ነው። ካህኑም ከኃጢአት መሥዋዕት ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ያደርጋል። የተረፈውንም ደም ለሚቃጠል መሥዋዕት ከሚሆነው መሠዊያ በታች ያፈስሰዋል። ስቡንም ሁሉ እንደ ደህንነት መሥዋዕት ስብ በመሠዊያው ላይ ያቃጥለዋል። ካህኑም ኃጢአቱን ያስተሰርይለታል፣ እርሱም ይቅር ይባላል። ከሀገሩም ሕዝብ አንድ ሰው ኃጢአትን ሳያውቅ ቢሠራ፣ እግዚአብሔርም አትሥራ ያለውን ትእዛዝ ቢተላለፍ፣ ቢበድልም ለእርሱም የሠራው ኃጢአት ቢታወቅ፣ ስለ ሠራውም ኃጢአት ነውር የሌለበት የሌለባት እንስት ፍየል ለቁርባኑ ያመጣል እጁንም በኃጢአት መሥዋዕት ራስ ላይ ይጭናል። የሚቃጠል መሥዋዕት በሚታረድበት ስፍራ የኃጢአትን መሥዋዕት ያርዳል። ካህኑም ከደሙ በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሠዊያው በታች አፈሰዋል። ስቡም ሁሉ ከደህንነት መሥዋዕት ላይ እንደሚወሰድ ስቧን ሁሉ ይወስዳል። ካህኑም ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ካህኑም ስለ እርሱ ያስተሰረያል፣ እርሱም ይቅር ይባላል። ስለ ኃጢአትን መሥዋዕት የበግ ጠቦት ቢያቀርብ ነውር የሌለበት እንስት ያመጣል። እጁንም በኃጢአት መሥዋዕት ራስ ላይ ይጭናል። የሚቃጠል መሥዋዕት በሚታረድበት ስፍራ ለኃጢአት መሥዋዕት ያርዳታል። ካህኑም ከኃጢአት መሠዊያው ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል፣ ደሙንም ሁሉ ከመሠዊያው በታች ያፈስሰዋል። ስቡ ሁሉ ለደህንነት መሥዋዕት ከታረደው ጠቦት ላይ እንዲወሰድ ስቧን ይወስዳል። ካህኑም ለእግዚአብሔር በሳት በተቃጠለው ቁርባን ላይ በመሠዊያው ላይ ያቃጥለዋል። ካህኑም ስለ ሥራው ስለሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸርቆዩልኝ ቸር ሰንብቱ።